እኔም ዶክተር ነኝ። ያን ሁሉ ዓመታት አንገቱን ቆልምሞ ሌት ቀኑን ሰውቶ እድሜውን ገብሮ መጻፍ ስራ አንግቶ ስንቱን ከአልጋ ላይ አክሞ አስነስቶ ክቡር ያለው ዶክተር እንዴት እናያለን የሚበላው አጥቶ። ይሰማል ወይ መንግስት? ይሰማል ወይ ህዝቤ? ከደም ጋር አድሮ ከታመመ ሁሎ የምታምጥ እናት ከምጧ አገላግሎ ስንቱን ከስቃይ ላይ ከአምላክ ጋር ፈውሶ ስንቱን ያዳነው ሰው ትንሽ አረፍ ሊል ቤቱ ተመልሶ ለእንጀራ ጎሎት ለቤት ክራይ ጎሎት እንዴት ይታመማል? እውነት ለመናገር አልገባንም እንጂ እንደ ሀገር ያማልህ አቦ። ሁሉም ይቀር ለራሴ እኖራለሁ፣ እኔም ህይወት አለኝ። ለቤቴ ሆናለሁ፣ ከዛሬ ጀምሮ ነጋዴ ሆናለሁ፣ ቲክቶከር ሆናለሁ ብሎ ያቆመ ዕለት የሀገሬ ዶክተር ምንድን ነው ምን ሆነው? እውነት ለመናገር በነገራችን ላይ እውነተኛ ታሪክ ይኸው ልንገራችሁ። ዶክተር ጓደኛዬ ስንት የተለፋበት ስንት የጠበቅንበት እንባ እያፈሰሰ የተናነቀው ከሙያው ርቋል። መኖር ሲከብድበት ኋላ ይቆጨናል፣ ችላ ያልበት የኋላ የኋላ አድጌ ተምሬ ዶክተር ሆናለሁ ሚል ልጅ አጣንለት። ስለዚህ ይላልነው ስለዚህ ይላልነው ስለዚህ ነው እናቴን አክሞ አባቴን አክሞ ወንድሜን አክሞ እህቴን አክሞ ሰው አድርጎ ያቆመኝ ሚስቴንም አዋልዶ ልጄን የሸለመኝ ቆስሏል አርፏል ሳይል መድኃኒት የሆነኝ የዶክተር ጥያቄ እስኪመለስ ድረስ ሙያዬ ባይሆንም ጥያቄው የሚያገባኝ ጥያቄው የሚገባኝ በቃ እኔም ዶክተር ነኝ። ይሰማሉ። መንግሥት፣ በነገራችን ላይ ይሄ ጥያቄ ፍትሃዊ ጥያቄ ነው። ባለሥልጣንም ሆንን ተራሁም ህዝብ ሆንን ሁላችንም እንታመማለን። ልጆቻችን የሚወለዱት በሆስፒታል ነው፣ በዶክተሮች እጅ ነው፣ በነርሶች እጅ ነው። ደስ ብሎት የሚያክም ሐኪም ነርስ ለመድሃናችን ዋስትና ነው። በዛ ላይ እስከ መቼ ድረስ ነው ባለሙያዎቻችንን ወደ ውጭ ሀገር እየሰደድን የምንቀጥለው? በቃ ማለት አለብን እኮ ዶክተሮች የኛው ናቸው፣ የእናንተው ናቸው። ስለዚህ ይሄ ቀን ጥያቄ ነው። ጥያቄያቸው ይመለስ፣ የሁላችንም ጥያቄ ነው። አራት ቀን አራት ቀን ብቻ

አራት ቀን ይቀረናል። አራት ቀን ይቀረናል። መንግስት ይስማን፣ መንግስት ይስማን። ይበቃናል፣ ይበቃናል። ኢነፍ ኢዝ ኢነፍ፣ ኢነፍ ኢዝ ኢነፍ፣ ኢነፍ ኢዝ ኢነፍ። ዳቦ ያስፈልገናል፣ ዳቦ ያስፈልገናል። ያስተማረን ቤተሰብን እንደግፋለን፣ ያስተማረን ቤተሰብን እንደግፋለን።